ሁሉንም ከተቀበሉበት ሰዓት ጀምሮ እስከ ሰርክ ባሉት ሰዓታትና እስከ ሶስተኛው ቀን ድረስ ባሉት እለታት ልንፈጽማቸው የሚገቡና የማይገቡ ነገሮችን ያሳያል። ስጋ ወደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ እጅና እግርን መታጠብ አይገባም። በዚህ ጉዳይ የጠየቁን ጠያቄ ያሉና ምላሹ እዚህ ላይ ያለው እንግዲህ እጅና እግርን መታጠብ አይገባም እስከ ማታ ማለት ነው። እንግዲህ ሰርክ ከልብስ መራቆት ወይም እርቃን መሆን አይገባም፣ ምክንያቱም ስጋ ወደሙን መለኮት ተለየው ያሰኝብናልና። መንበርከክና ስግደትም አይገባም፣ ምክንያቱም ድካም ያስከትላልና፣ አንድም በስጋ ወደሙ ድካም አለበት ያሰኛልና፣ አንድም ወዝ ይነጥባልና፣ አንድም መንግስት ሰማያትን በትሩፋታችን በድካማችን አገኘን ያሰኝብናልና ነው። አንድም ስጋው ደግሞ የመንግስተ ሰማያት ምሳሌ ነው። ስለዚህ በመንግስተ ሰማያት ድካም አለ ያሰኛልና ነው። መንበርከክና ስግደት የማይገባው ከተቀበሉ በኋላም ምራቅ መትፋት አይገባም ለወጣንያን ከተቀበሉበት ሰዓት ጀምሮ ለሀያ አራት ሰዓታት ለፍጹማን ደግሞ እስከተቻላቸው ድረስ ምራቅ ከመትፋት መከልከል አለባቸው። ታላቁ አባት አባ መቃሪውስ የቅዱስ ስጋውን የክቡር ደሙን ታላቅነትና ክብር ለመግለጽ ስጋው ደሙን ተቀብሎ ለስልሳ ዓመታት ምራቁን ሳይተፋ ኖሯል። ከተቀበሉ በኋላ መበጣት፣ መታገም፣ ጥፍር መቁረጥ ይመላጨት አይገባም። ምክንያቱም ከስጋ ወደሙ መለኮት ተለይቶታል ያሰኝብናልና ነው። ሩቅ ጎዳና መሄድም ፈጽሞ አይገባም ድካምን ያስከትላልና። ክርክር መግጠም፣ መጨቃጨቅ አይገባም ክፉ ነገር ወደ መናገር ያደርሳልና። ያለመጠን መመገብ፣ በህግ ጋብቻ ተወስነው ላሉትም ከሁለት ቀናት አስቀድሞ ሩካቤ ስጋ መፈጸም አይገባም። የቆረበ ሰው ካለ መጠንቀቅ ነስር፣ ትውኪያ፣ የአካል መድማት መቁሰል ወደ አፍ የሚገባ እንደ ትንኝ፣ ዝንብ ቢያጋጥመው ንስሐ ሊሰጠው ስለሚገባ ለንስሐ አባቱ መናገር ይኖርበታል። ካለ መጠንቀቅ በንስሐው የተሰጠውን ቀኖና ሳይፈጽም እንደገና መቁረብ አይችልም። አንዳንድ ሰዎች ከተቀበሉ በኋላ እህል ሳይቀምሱ መነጋገር ወይም ተሰጦ መቀበል አይቻልም የሚል ልማዳዊ አነጋገር ሲናገሩ ይደመጣል። ይህ ፈጽሞ ስህተት ነው። በመሰረቱ ስጋ ወደሙን በተቀበሉበት ሰዓት ብቻ ሳይሆን ዘወትርም በቤተ ክርስቲያን ውስጥ ተሰጦውን ከመቀበል ቃል እግዚአብሔርን ከመነጋገር በቀር ሌላ ነገር መጫወት እንደማይገባ የቤተ ክርስቲያን የስርዓት መጽሐፍ ያዛል። የሚፈልጉት ነገር ቢኖር እንኳ በእጅ ጥቅሻ ማመላከት እንጂ ድምፅ አሰምቶ መነጋገሩ አግባብ አይደለም። ማንም በቤተ ክርስቲያን ውስጥ ፈጽሞ አይናገር፣ አይናገር። ቤተ ክርስቲያን የነገር ቦታ አይደለምና፣ ከፍርሃት ጋራ የጸሎት ቦታ ነው እንጂ ቤተ ክርስቲያን የሚናገር ሰው ይውጣ፣ በዚያን ጊዜ ስጋውና ደሙን አይቀበል። ወንዶችና ሴቶች ምዕመናንም በጸሎት ጊዜና በቁርባን ጊዜ በእግራቸው መቆም ይገባቸዋል። ባለፈው እያመሰገኑ ለሚመጣው ስርየትን እየለመኑ በቤተ ክርስቲያን ውስጥ ሌላ ነገር ከመናገር ይጠበቁ። በቅዳሴ ጊዜ የሚስቅ የሚሳለቅ ቢኖር ካህን ቢሆን ተቀብሎ ወጥቶ አንድ ሱባኤ ይቀጣ፣ ይጹም፣ ይስገድ። ሕዝባዊ ቢሆን ሳይቀበል ያን ጊዜ ፈጥኖ ይውጣ ይላል። ከዚህ ውጭ ግን የተቀበሉ ሰዎች ተሰጦ እንዳይቀበሉ ወደ ውጭ ሲወጡም አፋቸውን ካደፉ በኋላ ከሰው ጋር እንዳይነጋገሩ የሚከለክል መጽሐፍ የለም። በሌላ በኩልም ከተቀበሉ በኋላ በእጅ መጨባበጥ፣ በትከሻ በመሳሳም ሰላምታ መለዋወጥና ከሌሎች ጋር በአንድ ማዕድ ተቀምጦ መመገብን የሚከለክል ስርዓት የለም። የቆረበ ሰው የቀረበለትን ማስተረፍ የለበትም። ጨርሶ መብላት ጨርሶ መጠጣት አለበት እያሉ ማስጨነቅም ተገቢ አይደለም። ይህም አብዝቶ ሳይሆን መጥኖ ይብላ የሚለውን ስርዓትና ትዕዛዝ መጋፋት ነው። እርሱ በበላበት ሌላ አይብላ አይጠጣ የሚሉትና የመሳሰሉትም ሁሉ በዚህ መልኩ የሚታዩ ናቸው። አንዳንዶች ስጋ ወደሙን ከተቀበሉ በኋላ ልጆቻቸውን ወደ ቤታቸው ሲመለሱ የተለየ ችግር ሊገጥመን ይችላል ብለው ስለሚያስቡ ይህም ባለፈው ማይተነዋል የሚጠብቃቸው ሰው እንዲከተላቸው ይፈልጋሉ። ለአክብሮ ተስጋው ደግሞ ሰው ማስከተል የማያስነቅፍ ቢሆንም ክፉ ነገር እንዳይገጥመን በሚል የፍርሃት ስሜት የሚጠብቅ ሰው ማስከተሉ ግን ፍጹም ስህተት ነው። በነቢዩ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር ሰላሳ ሶስት ቁጥር ሰባት ስጋውን ደሙን በተቀበልንበት ሰዓት ሠራዊተ መላእክት በዙሪያችን እንደሚከቡን ልናስብ ይገባል። የነቢዩ ኤልሳዕ ረድእ የሶሪያው ንጉስ የሶሪያ ንጉስ የሰደዳቸውን ጭፍሮች በማየቱ በፍርሃት ተሸብሮ ነበር። ሁለተኛ ነገሥት ምዕራፍ አስር ቁጥር አስራ ስድስት ነገር ግን በዙሪያው ያሉትን እንዲያይ ውስጣዊ አይኖቹ ሲገለጡለትና እሳታውያን መላእክት የሚጠ ሰዎች መሆኑን ሲመለከት ፍርሃቱ ርቆለታል። እኛም ውስጣዊ አይኖቻችን ቢገለጡልን በእኛ ዘንድ ቁጥራቸው ታላቅ የሆኑ ሠራዊተ መላእክት መኖራቸውን እናስተውል ነበር። ሰዎች እንዲጠብቁን ማስከተሉ ከእምነት ማነስ የመጣ ልማድ እንጂ የቤተ ክርስቲያን ስርዓት አይደለም። አባቶች ሰይጣንን ሳይሆን ልማድን ፍርሃ በማለት የሚናገሩት ልማድ ከሰይጣን በበለጠ ለቤተ ክርስቲያን ስርዓት ተቃራኒ የሆነውን ነገር ያለ ምንም ፍርሃት እንድንፈጽም ስለሚያስገድደን ነው። ስለዚህ ይህን ክፉ ልማድ በብርቱ ልንቃወመው ይገባል። እንግዲህ ብዙ ነገሮች ናቸው ከዚህ ጋር የምናያቸውና እንደ እግዚአብሔር ፈቃድ መቼም እንድንማማርባቸው የሚያስፈልጉ በርካታ ጉዳዮችን ማንሳት እንችላለን። እንደው ይህንኑ አሁን የተነጋገርንበትን ጠቅለል ባለ መልኩ ለማየት እንሞክራለን። ይሄ መቼም ሁላችንም መሰረታዊ ጉዳይ ነው እና እንድንጠነቀቅለት፣ እንድናስብበት አምላካችን እንዳይጠንተን በትህትና እንድንቀርብ የሚያስፈልገን ስለሆነ ማለት ነው። እነዚህን ጉዳዮች በነገራችን ላይ የተጻፉት አሁን ያነበብንላችሁን ነገሮች ሁሉ ይሄን አድርጉ ይሄን አታድርጉ የሚለው በተለያየ መልኩ መጽሐፎች ከዚህ ጋር የተጻፉ ስላሉ ነው። በተለይ ፍትሀ ነገስቱ አንቀጽ አስራ ሶስት ፍትህን መንፈሳዊ አንቀጽ አስራ ሶስት ማለት ነው። መጽሐፈ ቅዳሴ፣ ስርዓተ ቅዳሴ፣ ፍትህ ፍትሀ ነገስት፣ ፍትህ መንፈሳዊ አንቀጽ አስራ ሁለት እና አስራ ሶስት በተለይ በስፋት የተናገረውን ነው እስካሁን ድረስ ወደ እናንተ እያደረስን ያለ ነው እና አባቶቻችን ያስቀመጡት መሆኑን እንድንረዳው በሚያጠይቅ መልኩ እንድናየው ነው። እንግዲህ ጠቅለል እናድርገው። አሁን የተናገር ነው ከላይ ያነሳ ነው ከተቀበሉ በኋላ ወዲያው ቅዳሴ ጠበል መጠጣት አይገባም። ድርገት እስኪመለስ ድረስ ያስቀደሱበት ቦታ ሄዶ መቀመጥ ወይም መጠበቅ፣ አፍን በማሀረብ መሸፈን ትንኝና ታዋሲያ እንዳይገቡ። ከስንብት ወይም ሰርወተ ህዝብ አስቀድሞ ስጋውን ደሙን የተቀበሉ በሌላ ዛቲ ወይም ጸሪ ቀመበለት አፋቸውን አያድፉ፣ ቅዳሴ ጠበሉም ከአፋቸው አይንጠብጠብ። ፍትህ መንፈሳዊ አስራ ሶስት ቁጥር አምስት መቶ ሀያ ሰባት በቀስታ ሳይጋፉ ወጥቶ በደጀ ሰላም ዛቲ ቀምሶ አፍን ማደፍ ከቆረቡ በኋላ የሚለውን ደግሞ ነፍስ የተለየው መለኮት የተዋህደው ስጋ አምላክ ነው የተቀበል ነውና፣ ምድራዊ ህብስት አይደለ ከሰማያ ሰማያት የወረደ ስለሆነ፣ አንደኛ ብዙ ማውራት አይገባም። ሁለተኛ ጸብና ክርክር ካለበት ቦታ መሄድ አይገባም። ሶስተኛ ወደ ፍርድ ቤት መሄድ መሟገት አይገባም። አራተኛ አብዝቶ መመገብ ወይም መጠጣት አይገባም። አራተኛ ዘፈን ጫጫታ፣ መዝናኛ ወዳለበት ስፍራ መጫወት መሄድ አይገባም። ከሌላው ከልብስ መራቆት አይገባም። ቢቻል የቆረቡበትን ልብስ እንደለበሱ መዋል፣ ጥፍርን መቁረጥ፣ ምራቅን እንትፍ ማለት፣ ጸጉርን መላጨት አይገባም። በውሃ ልብስን ማጠብ፣ ሰውነትንም መታጠብ አይገባም። ብዙ መንገድ መሄድ፣ ብዙ ስራ ለመስራት ራስን ማዘጋጀትም አይገባም። በተለያዩ መዝናኛ ቦታዎች ሁሉ መሄድ አያስፈልግም አይገባም። በዚህ ችለት ይልቅ ፈጽሞ አርፎ ቅዱሳት መጽሐፍትን፣ መንፈሳዊ መዝሙሮችን እያዳመጡ መዋል ይገባል። ስራተ ቅዳሴ ቁጥር አንድ መቶ ስልሳ ስድስት በፍትህ መንፈሳዊም ላይ ይሄው ራሱ ተገልጾ ይገኛል። እንግዲህ ይህንን ጠቅለል ባለ መልኩ መቼም ሁላችሁም በልባችሁ ወይም በልባችን ይዘነዋል ብለን ተስፋ እናደርጋለን። የብዙ ጥያቄዎች የብዙዎቻችሁ ጥያቄም በዚሁ የተመለሰ